ግዙፉ የአማራ ተቋም በጉጉት የተጠበቀው የትግሉ ምሰሶ የፋኖ መጠርነፊያው ድንኳን ብቸኛው መውጫ መንገድ ያገዛዙ መርዶ የሆነው አንድ አማራዊ ተቋም ተመስርቷል። ሰላምታችን በያላችሁበት ድረስ የተወደዳቸው የቻናላችን ተከታታዮች ከብላክ ላይን ሚዲያ የዕለቱን መረጃዎች ማስደመጥ እንጀምራለን። የግዙፉን አማራዊ ተቋም ምስረታ ተከትሎ የፋኖ ወታደራዊ አደረጃጀቶች መግለጫ ሰጥተዋል፣ ዝርዝሩን በቆይታችን እናስደምጣቸዋለን። የአማራ ፋኖ ከአዲስ አበባ ታግተው ለውትድርና የተላኩ ታዳጊዎችን አስለቅቋል፣ መረጃውን ትሰሙታላችሁ። በአሜሪካ ጥቃት በርካታ ኢትዮጵያውያን ተገድለዋል። ሶስት የአንድ ቤተሰብ አባላት በአሳዛኝ ሁኔታ ሕይወታቸው አልፏል። የመረጃችን አካል ነው። የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ የብላክ ላይን ሚዲያ አባል የሆነበት የአማራ ሚዲያ ካውንስል የደስታና የድጋፍ መግለጫ ሰጥቷል። ግንቦት አንድ ቀን 2017 ዓ ም የአማራ ሚዲያ ካውንስል በዛሬው ዕለት ይፋ ለሆነው የአማራ ፋኖ ብሔራዊ ኃይል ሙሉ ድጋፉን ይገልጻል ብሏል መግለጫው። የአማራ ህዝብ የገጠመውን የህልውና አደጋ ለመቀልበስ ባለፉት 22 ወራት የአማራ የቁርጥ ቀለጅ ፋኖ በበርካታ አስደናቂ የተጋድሎ መስዋዕትነት እና ጀብዶች ለዛሬዋ ዕለት ደርሷል። ይችለት ለአማራ ህዝብ ታሪካዊ ዕለት ሆና ተመዝግባለች። ይህ እንዲሆን በጎ አስተዋጽኦ ላበረከታችሁ ሁሉ የአማራ ሚዲያ ካውንስል አክብሮቱን መግለጽ ይፈልጋል ብሏል። የአማራ ፋኖ በአንድ በኩል ያገዛዙን አከርካሪ እየሰበረ በሌላ በኩል የትግሉ እድገት የደረሰበትን የእድገት ደረጃ የሚመጥን አደረጃጀት ዞን እንዲመጣ በተለይ የትግሉ ባለቤት ከሆነው የአማራ ህዝብ ከትግሉ ደጋፊ ኢትዮጵያውያንና ከዓለም አቀፍ ማህበረሰብ ጭምር ከፍተኛ ጥያቄ የነበረ መሆኑ ይታወቃል። የአማራ ሚዲያ ካውንስልም እንዳንድ የትግሉ ባለድርሻ የአማራ ሚዲያ አውታሮችን በማስተባበር ቀደም ብሎ እንዲሁም ባለፉት 52 ቀናት ዘመቻ አንድነት ግቡን እንዲመታ ያለሰለሰ ጥረት አድርጓል። በመጨረሻም የአማራ ህዝብ ታሪካዊ ጥያቄና ምላሽ አግኝቶ ለበርካታ ቀናት በቋራ ታሪካዊ ስፍራ ላይ ጉባኤ ተቀምጠው የነበሩት የአማራ የፋኖ ኃይሎች በዛሬው ዕለት ለአማራ ህዝብ ታላቅ የምስራች አሰምተዋል። በሳት ተፈትኖ እንደ ብረት ነጥሮ የወጣ አንድ ወጥ የሆነ የአማራን ብሔራዊ ትግል የሚመጥን የአማራ ፋኖን ብሔራዊ ኃይል መስርተዋል። ይህ የቋራ ጉባኤ እጅግ ከፍተኛ መስዋዕትነት የተከፈለበትና ገና ከጅምሩ ጉባኤው እንዳይሰምር የአማራን ካላጠፋን እንቅልፍ አይወስደንም ያሉ በርካታ ጸረ አማራ ኃይሎች ከፍተኛ ርብርብ ያደረጉበትና የአማራን ህዝብ አንገት ለማስደፋት ያልፈነቀሉት ድንጋይ አልነበረም። ሆኖም እንደ ሁልጊዜው የእነዚህ ጥላቶች ውጥን ከሽፎ በአንፃሩ የአማራን ህዝብ አንገት ቀን ያደረገ የብስራት ዜና ከቋራ ተሰማ። የቋራው ስምምነት ጠላት የጠበቀው ባለመሆኑ በጥላት ዘንድ ከፍተኛ ድንጋጤን ፈጥሯል። ጠላት የአማራን ህዝብ አንድነት ለመናድ ያስችለኛል ያለውን ወጥመር ዘርግቶ ቢያደባም የአማራ ፋኖ በብላትና በከፍተኛ ጥበብ የወሰናቸው ውሳኔዎች የአማራ ህዝብ ትግል ስልት የደረሰበትን ፖለቲካዊ ከፍታ ያሳየ እንደሆነ ካውንስላችን ያምናል። በመሆኑም የአማራ ፋኖ ብሔራዊ ኃይል ለህዝብ ይፋ ያደረገው አደረጃጀት በአማራ ህዝብ ላይ የተደቀነውን የሌለውን አደጋ ከግንዛቤ ውስጥ ያስገባ ህዝብንና ትግሉን ያስቀደመ እና የጥላትን የሴራ ወጥመድ መና ያስቀረ ልክ እንደ አባቶቻችን ሁሉ ዛሬም በብላትና በጥበብ እየተመራን ስለመሆኑ አይነተኛ ማሳያ ሲሆን የአማራ ሚዲያ ካውንስልም ውሳኔውን በታላቅ አድናቆት የሚመለከት መሆኑንና አማራው ለደል እስኪበቃ ድረስ በሚዲያው ዘርፍ የሚሰጠውን ተልዕኮ ለማስፈጸም ከምንጊዜውም በላይ ቁርጠኛ መሆኑን ይገልጻል። የሚዲያ ካውንስሉ ለመላው የአማራ ህዝብ፣ ለመላው የፋኖ አባላትና አመራሮችና ለመላ ኢትዮጵያን በሙሉ በድጋሚ እንኳን ደስ ያላችሁ እያለ በቀጣዩ የትግል ምዕራፍም ከድርጅታችን ከአማራ ፋኖ ብሔራዊ ኃይል ጋር በቆራጥነት በመሰለፍ የሚጠበቅብን ብቻ ሳይሆን ከሚጠበቅብን በላይ በማድረግ የአማራን ህዝብ ለሁለንተናዊ እድል ለሁለንተናዊ ድል እንድናበቃ በጋራም ሆነን በቁርጠኝነት በአርበኝነት መንፈስ እንድንረባረብ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል አመራሮችም ይህንን ታሪካዊና ብል ውሳኔ እንዲሁም የአማራን ህዝብ የትግልና የተበበር መንፈስ ይበልጥ በመረዳት ለድርጅታዊ አሰራርና እንደ ሁልጊዜ ሁሉ ለአማራ ህዝብ የህልውና ትግል መስመር ታማኝ በመሆን በጋራ አመራር ይህንን ትግል ለድል እንደምታበቁት እምነታችን የጸና ነው። በመጨረሻም የአማራ ፋኖ ብሔራዊ ኃይል በዛሬው ዕለት በሰጠው መግለጫ ለሚዲያ አካላት በሚል የገለጸው መልእክትም ተመልክተናል። የተሰጠንን ምክር ሀሳቡን በአንክሮት ዝቅ ብለን ተቀብለናል። በተግባርም ወደፊት እናረጋግጣለንም ብሏል። የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ የታችኛው የፋኖ አድረጃጀቶች መግለጫ ሰጥተዋል። በአማራ ፋኖ በጎጃም የሳሙኤል አወቀ ክፍለ ጦር በተቋሙ ምስረታ የደስታ መግለጫ አውጥቷል። እንደሚታወቀው የአንድነት ተምሳሌት ሆኖ የሕልውና ትግሉን እሳተ ገሞራ ሲያቀጣጥል የቆየው ጎጃም በአድረጃጀት አጠራሩ የአማራ ፋኖ በጎጃም ውስጥ ከሚገኙት ክፍለ ጦሮች አንዱ የሳሙኤል አወቀ ክፍለ ጦር በውስጡ ካስማ ምሰሶ የአባይ ሸለቆ ብርጌድ፣ የአረንዘው ጎንቻ ብርጌድ እና መዝገበ ጮቄ ብርጌድን ያጠቃለለው ለዛሬው አንድነት ትልቅ መሰረት የጣለውን የአማራ ፋኑ አንድ የነፃነት ፋናዋጊ ድርጅት ለማዋለድ ተስፋ በመሰነቅ የጠላትን አከርካሪ እየሰበረ ወደፊት የሚገሰግስ ክፍለ ጦር ነው ብሏል። የጎጃም አማራ ህዝብ አገሪቱ የወደቀችበትን አረንቋ በውል የተረዳ የአማራ ህዝብ የተፈጸመበትን እልቂትና ግፍና በደል ትክክል የተረዳ የህልውና ትግሉ ፋናዋጊ ዋጊ የአንድነት ዘብ እንደሆነ የሚቀጥል ይህንን ህዝባዊ ህብረትና አንድነት ሁሌም እንደ ቃል ኪዳን ቀለበቱ አጥልቆ መነጣጠልን በጽኑ ተጠይፎ በመከባበር ለአማራዙ ለዘለቄታው የሚበጅ መሪ ድርጅት ለመፍጠር ሌትተቀን ሲለፋ ሰንብቶ ዛሬ ለዚህ ቅዱስ ተግባር መሪዎችን አምኖ ወክሎ አጅቦ ልኮ ስንናፍቃትና ስንጓጓላት የነበረውን እድለኞች ብቻ በዘመናት የሚመለከቷትን የነ ፕሮፌሰር አስራት ወልደየስ ፍላጎት የነ ጀኔራል አሳምኖ አሳምነው ጽጌ ትንቢትና ዘላለማዊ እውን የሚሆንበትን አ ቃል የዛሬ አሻጋሪ ዋን ታሪካዊ ቀን ለማየት ላበቃችሁ ለመላው የአማራ ፋኖ በጎጃምና ለመላው የአማራ ህዝብ እንዲሁም አመራሮችና ለፋኖ ብሔራዊ ኃይል በሙሉ በክፍለ ጦራችን ስም እንኳን ደስ አላችሁ የሚል የደስታ መልእክት ልናስተላለፍ እንወዳለን፣ ያለው ይህንን መሪ ድርጅት አምጦ ለማዋለድ ከዓመታት በፊት ስትዋትቶ የነበራችሁ የጎጃም አመራሮች፣ የትግል ሞተሮች ያለምንም እረፍት ከሌሎች የአማራ ትግል ቀንዴሎች ጋር ወደ ጎንደር በማቅናት ከብዙ መቶዎች ኪሎሜትር በላይ በእግራችሁ ተጉዛችሁ ለህዝባችሁና ለምትመሩት ሰራዊት ታምናችሁ ትግሉ የጣለባችሁን ትልቅ ትልቅ ኃላፊነት በጀግንነትና በጽናት ለተወጣችሁት ለራስ አርበኛ ዘመነ ካሴ ለአርበኛ ጠበቃ ስረስ ማረ ለድል አድራጊው ሻለቃ ዝናቡ ልንገረውና ሌሎችም ስለከፈላችሁልን ከባድ መስዋዕትነት ክፍል ወጥራችን በእጀጉ ኮርቶባችኋልና በፈጸማችሁት ታላቅ ተግባር ትውልድ ሲዘክራችሁ ይኖራል። እናመሰግናችሁም አለን። የፋኖ ሰራዊት ህዝብና ሀገር የጣለባቸውን ግዙፍ መሪ ተቋም በማዋለድ ሂደት ውስጥ ተስፈኞችን እጅግ ባስደሰተ በአማራዊ በላቀ ጥበብ የጠላትን አንገት በመስበር በሰከነ አእምሮ ትልቁን ግን የመጨረሻውን መጀመሪያ ምዕራፍ ላይ ትግሎን አድርሳችሁታለና ና በስፍራው ተገኝታችሁ ይህንን ሸጋ ብስራት ያበስራችሁን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አመራሮች የሳሙኤል አወቀ ክፍለ ጦር በእጅጉ ሊያመሰግናችሁ ይወዳል። በጉዟችሁም ብቻችሁን አይደላችሁም እና ክፍለ ጦራችን በየትኛውም ሞጀብና አውሎ ነፋስ ሳይናወጥ እስከ ጉዟችሁ መጨረሻ ታምኖ ይዘልቃል ነው ያለው። ግዙፉን የአማራ ፋኖ መሪ ድርጅት ለማዋለድ የፋኑ ሰራዊታችንና የአማራ ህዝብን ብቻም ሳይሆን የኢትዮጵያ ህዝብ የሚጠብቀው የነፃነት የፍትረት አብሳሪ የበኩር ድርጅት በሰላም ተገላግላ ስሙንም ሀገራዊ ተስፋንና ብሔራዊ አንድነትን ሊያመጣ በሚችል መንገድ አዲሱን ነጻነት ናፋቂ ትውልድና አዲስ ተስፋ የሰነቀ ድርጅት የአማራ ፋኖ ብሔራዊ ኃይል ተብሎ ተሰይሟል። በዚህም መላው አባላችንና ህዝባችን በእጅጉም ተደስቷል። አምጡ ቆርታችሁ ከሹርባው ላይ ኪዳንን ሰር እንዳንለያይ ተብሎ በተዜመለት እና በዘመናዊ የኢትዮጵያ ታሪክ ውስጥ ለኢትዮጵያ አንድነት አጼ ቴዎድሮስ ከቋራ ተወልዶ በፍጹም ጀግንነት ታግሎ እሱን ማድረግ ችሎ ጠላቶችንና ጸረ አንድነት ኃይሎችን ደምስሰው የዛሬዋን ኢትዮጵያ ለትውልድ አስረክቦ እሱ አልፏል። ዛሬም የኢትዮጵያን ብሔራዊ አንድነት በጽኑ አለት ላይ የሚገነባ አንድ ኢትዮጵያዊነት መንፈስ የተላበሰ አማራዊ መሪ ተቋም በቋራ ቃል ኪዳን ስምምነት በለታር በቀን 1 09 2017 ዓ ም ተወልዷል። በትውልዱ የጠነከረ ክንድ የኢትዮጵያ አንድነት ዳግም እውን ይሆናል በማለት ገልጾታል። ክፍለ ጦሩ የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ የሳሙኤል አወቀ ክፍለ ጦር የትኛውንም እዝና ሰንሰለቱን ጠብቆ ከብሔራዊ ድርጅቱ አማራ ፋኖ ናሽናል ፎርስ የሚወርድን ማንኛውንም የስራም ሆነ የግዳጅ ትዕዛዝ ያለምንም ቅድመ ሁኔታ በፍጹም ቅንነትና ቆራጥነት ይቀበላል፣ ይፈጽማል፣ ያስፈጽማል ብሏል። በመጨረሻም ለብዙ ዘመናት በስሙ ነግደው የካዱትን ድርጅት በየሰባተኛ ቀን የሚያፈርሱትን የአማራ ደም ነጋዴዎችን የአማራን የበኩር የህልውና ትግል ድርጅት የማይጨበጥ አድርጎ ለማስቀረጥ አማራዊ የሐሰት ካባ ለብሰው ሲፈተፍቱ የከረሙ የ1960ዎቹና የ1970ዎቹ መካንና ቆሞ ቀር የፖለቲካ ደላሎችና ጥቅመኞችን እንዲሁም ትግሉን ለመታገል ከትግል ሜዳ የገቡ ተላላኪዎችን በጠነከረ ክንዳችን እየሰበርን ወደፊት የምንራመድ መሆኑንና የኢትዮጵያን ብሔራዊ አንድነት በጽኑ አለት ላይ መስርተን አንድነቷን አስጠብቃ ዳግም በከፍታ ማማ ላይ እናስቀምጠታለን ያለው በተመሳሳይ የአማራ ፋኖ ብሔራዊ ኃይል መመስረቱን ተያይዞ የአማራ ፋኖ በወሎ ቤተ አማራ ልጅ እያሱ ኮርም የደስታ መግለጫ አውጥቷል። እንደሚታወቀው ልጅ እያሱ ኮር በወሎ ጠቅላይ ግዛት በአማራ ፋኖ በወሎ ቤተ አማራ ውስጥ ከሚገኙት ግዙፍ አምስት ኮሮች አንዱና ለዛሬው አንድነት ትልቅ መሰረት የጣለውን የአማራ ፋኖ በወሎ ቤተ አማራን ለማዋለድ በተደረገ ጠቅላላ ጉባኤ ጉባኤው በስኬት እንዲጠናቀቅ ሰው አልባ ድሮን ሚግ፣ መድፍና ታንክን ንቆ ከአስር በላይ ልጆችን በጀግነትና በክብር ሰውቶ መሪ ድርጅት መስርቶ እንግዶችን ወደ መጡበት በክብር በመሸኘት ታላቅ ስራ መስራቱ እሙን ነው ብሏል ክፍለ ጦሩ። ልጅ ኢያሱ ኮር በአማራ ሕዝብ ትክክለኛ ህሉና ዘብ እንደሆነ ሁሌም አንድነትን ጌጡ ህብረትን እንደ ቃል ኪዳን ቀለበቱ አጥልቆ መነጣጠልን በጽኖ ተጠይፎ ለአማራ ሕዝብ ለዘለቄታው የሚበጅ መሪ ድርጅት ለመፍጠር ላይ ተቀን ሲለፋ ሰንብቶ ዛሬ ለዚሁ ቅዱስ ተግባር መሪዎችን አምኖ ወክሎ አጅቦ ልኮ ስናፍቃትና ስንጓጓላት የነበረችውን እድለኞች ብቻ በዘመናት የሚመለከቷትን የዛሬዋን ታሪካዊ ቀን ለማየት ላበቃቸው ለመላይ አማራ ፋኖ በወሎ ቤተ አማራ አመራሮች እና ሰራዊቱ የልጅያ ሱኮር እና የክፍለ ጦር አመራር እንዲሁም ሙሉ ሰራዊታችን እንኳን ደስ አላችሁ የሚል የደስታ መልእክት ልናስተላልፍ እንወዳለን። ይህንን መሪ ድርጅት አምጦ ለማዋለድ ከወሎ ጠቅላይ ግዛት ጎጃም ተሻገራችሁ ያለምንም እረፍት ወደ ጎንደር በማቅናት በብዙ ሺህ ኪሎ ሜትር በላይ በእግራችሁ ተጉዛችሁ ለህዝባችሁና ለምትመሩት ሰራዊት ታምናችሁ ትግሉ የጣለባችሁን ትልቅ ኃላፊነት በጀግነትና በጽናት ለተወጣችሁት ለአለቃ ዋርካው መሪ ወዳጁ እና አለቃ ኢንጂነር ሄኖክ አዲሴና ሌሎችም ስለከፈላችሁልን ከባድ መስዋዕትነት ኮራችን በእጅጉ ኮርቶባቸዋል እና በፈጸማችሁ ታላቅ ተግባር ትውልድ ሲዘክራችሁ ይኖራል ብሏል። ሰራዊት ሕዝብና ሀገር የጣለባቸውን ግዙፍ መሪ ተቋም በማዋለድ ሂደት ውስጥ ተስፈኞችን እጅግ ባስደሰተ በአማራዊ በላቀ ጥበብ የጠላትን አንገት በመስበር በሰከነ አእምሮ፣ ትልቁን ግን የመጨረሻ መጀመሪያ ምዕራፍ ላይ ትግሉን አድርሳችኋል እና በስፍራው ተገኝታችሁ ይህንን ሸጋ ብስራት ያበስራቸውን የአማራፋኑ ብሔራዊ ኃይል ማዕከላዊ ኮሚቴ አመራሮች ኮራችን በእጅጉ ሊያመሰግናቸው ይወዳል። በጉዟቸውም ብቻቸውን አይደላቸውም እና ኮራችን በየተኛው ወጀብና አውሎ ነፋስ ሳይናወጥ እስከ ጉዟቸው መጨረሻ ታምኖ ይዘልቃል። ግዙፉ የአማራ ፋኑ መሪ ድርጅት ለማዋረድ ሰራዊታችንና የአማራዝ ብቻም ሳይሆን ኢትዮጵያ ምጥ ላይ ከርማ ቅዱስ የበኩል ልጇን በሰላም ተገላግላ ስሙንም አገራዊ ተስፋንና ብሔራዊ አንድነትን ሊያመጣ በሚችል መንገድ የአማራ ፋኑ ብሔራዊ ኃይል ተብሎ ተሰይሟል። በዘመናዊ የኢትዮጵያ ታሪክ ውስጥ ለኢትዮጵያ አንድነት ቴዎድሮስ ከቋራ መወለድ እና በፍጹም ጀግንነት መታገል ነበረበት። እሱን ማድረግ ችሎ ጠላቶችንና ጸረ አንድነት ኃይሎችን ደምስሶ የዛሬዋን ኢትዮጵያ ለትውልድ አስረክቦ እሱ አልፏል። ዛሬም የኢትዮጵያ ብሔራዊ አንድነት በጽኑ ዓለት ላይ የሚገነባ አንድ ኢትዮጵያዊነት መንፈስ የተላበሰ አማራዊ መሪ ተቋም በቋራ ቃልኪዳን ስምምነት በለተ አርብ በቀን 01 09 2017 ዓ ም ተወልዷል። በትውልድም የኢትዮጵያ አንድነት ዳግም እውን ይሆናል። ይህ ድርጅት መዋለዱን ተከትሎ የአማራ ፋኖ ብሔራዊ ኃይል የልጅ እያሱ ኮር የትኛውንም እዝና ሰንሰለቱን ጠብቆ ከብሔራዊ ድርጅቱ የሚወርድን ማንኛውንም የስራውም ሆነ የስራም ሆነ የግዳጅ ትዕዛዝ ያለምንም ቅድመ ሁኔታ በፍጹም ቅንነት እና ቆራጥነት ይቀበላል፣ ይፈጽማል። የድርጅታችን ተልእኮ የኩራችን ተልእኮ አድርጎ የሚሰራ ለድርጅቱም ህልውና ውድ ህይወቱን ሳይሰስት የሚሰጥ ቆራጥ ታማኝና ጀግና ሰራዊት ልንገነባም ቃል እንገባለን። ከበኩር ልጁም ከባድ ምጥ በኋላ ዘላለማዊ ድህነት ይኖራል። አማራም አንገቱን ቀን ያደርጋል። ኢትዮጵያም አሸናፊነቷን ታረጋግጣለች። በመጨረሻም በተራማጅ ዓለም ቋሚ ሀሳብ የለምና የአማራን የበኩር የቅድስት በመጨረሻም በተራማጅ ዓለም ቋሚ ሀሳብ የለምና የአማራን የበኩር የቅድስና ትግል መና ለማስቀረት አማራዊ የሀሰት ካባ ለብሰው ሲፈተፍቱ የከረሙ ቆሞ ቀር ፖለቲከኞችና ጥቅመኛ ታጋዮች ቆሞ ይቀራሉ። አማራ ያሸንፋል። ኢትዮጵያን ብሔራዊ አንድነቷን በጽኑ አስጠብቃ ዳግም በከፍታ ማማ ላይ እናስቀምጣታለን ብሏል ኮሩ በሰጠው መግለጫ። የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ነበልባሉ ገረመ ወንዳወክ ብርጌድ ካገዛዙ አፈና ያመለጡ ሁለት የአዲስ አበባ ነዋሪ ወጣቶችን ተቀብሎ ወደ ቤተሰቦቻቸው መሸኘቱን አሳውቋል። በአዲስ አበባ በቀን ስራ ስተዳድሩ የነበሩ ወጣት ዳዊት አንላይና ወጣት አስቻለኝ ማሬ እንደተናገሩት የጎዳና ተዳዳሪዎች፣ የቀን ሰራተኞች፣ ወጣቶችና ቤተሰብ አስተዳዳሪዎች ያለፍላጎት እየታፈኑ ለጦርነት እየተማገዱ ነው። አንድ ታታ ሙሉ ህጻናት፣ ወጣቶችና ሴቶች አዲስ አበባ ታፍነው ብር ሸለቆ ወታደራዊ ማሰልጠኛ እንደገቡ አራት ሆነው ማምለጣቸውን ተናግረዋል። አድራሻቸውን ቤተሰቦቻቸውና አካባቢዎቻቸው እንደማያውቁ የተናገሩት ታጋቾቹ በአዲስ አበባም ዶርም ቆልፈው ለስራ እንደወጡ በፖሊስ ታፍነው መቅረታቸውን አሳውቋል። በመሆኑም የስራ ቁሳቁሳቸውንና የቤት ዕቃዎቻቸውንም የሚሸክፍ ቤተሰብ እንዳልነበር የተናገሩት ታጋሽ ወጣቶች ስርዓቱ ያያሌ ንጹሐንን ህልም ያመሰቃቀለ ነው ብለዋል። ማንኛውም ወጣት አድራሻው ሳይታወቅ ወጥቶ ከመቅረቱ በፊት ከፋኖ ጋር ለነፃነቱ እንዲታገል ወጣቶች ባስተላለፉት መልእክት አሳስበዋል። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጽሙት ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገልለዋል። ምዕራባውያኑ የመርከቦቻቸውን ደህንነት አደጋ ላይ የጣሉትን የየመን ሁቲ ታጣቂዎችን ወታደራዊና የኢኮኖሚ ተቋማትን ኢላማ ማድረጋቸውን ሲናገሩ ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልለውበት የነበረ ቦታ መሆኑን ሪፖርቶች ያመለክታሉ። ኢትዮጵያውያን ለስደት መሸጋገሪያነት ከሚመርጧቸው አገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላኖች የፈጸሙት ጥቃት ስደተኞች ተይዘውበት በነበረ ማቆያ ላይ መሆኑን የየመን ባለስልጣናት ገልጿል። በጥቃቱ ቢያንስ 68 ሰዎች መገደላቸውንና ተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸውን አልማስራ የተባለው የሁቲ ቴሌቪዥን ጣቢያ ዘግቧል። ሰአዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትና የቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጭ በትክክል ከየትኞቹ ሀገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀሩ ቢቢሲ የመን ውስጥ ከሚገኙ ኢትዮጵያውያን አረጋግጧል። ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉት በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጠራ መስማቱን ዘግቧል። ቢቢሲ ያናገራቸው ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉት እና ከቆሰሉት በርካቶቹ፣ አንዳንዶቹ ሁሉም ኢትዮጵያውያን መሆናቸውን ያምናሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከልም ሶስት ያጎትና ያክስ ልጆች በአንድ ላይ ሕይወታቸው ማለፉን ቢቢሲ ከቤተሰቦቻቸው ለመረዳት ችሏል። ጽሩ ሕይወትና ማዕረግ በተለያዩ ጊዜያት ከሰሜን ኢትዮጵያ ክልል ትግራይ የጽራ ወንበርታ ወረዳ ኢራ ከሚባል ጎጥ ተነስተው ለስደት ወደ የመን ያቀኑት በረሃና ባህር አቋርጦ ነበር። እነዚህ ሶስት ወጣቶች በፈታይ ጊዜ ቀይ ባህርን ተሻግረው የመን ከገቡ በኋላ ራጎ በሚባል አካባቢ ለረጅም ጊዜ ቆይቷል። ከዚህም ህገወጥ ስደተኞች ተብለው ተይዘው ለአራት ወራት በእስር ቆይቷል። ረዥሙን የእስር ጊዜያቸውን ካሳለፉበት እስር ቤት ጥቃቱ ወደ ተፈጸመበት የሳዳ ማቆያ ውስጥ የገቡት ከጥቃቱ ሁለት ሳምንታት በፊት ነው። በየመን ከታሰሩ በኋላ አልፎ አልፎ ኢትዮጵያ ውስጥ ካሉ ቤተሰቦቻቸውና በተለይም በሳዑዲ አረቢያ ከሚገኙ እህቶቻቸው ጋር በስልክ ይገናኙ እንደነበር አምለሰት ምርጽ የተባለች የቅርብ ዘመዳቸው ለቢቢሲ ተናገራለች። በዚህ ወቅት በሳውዲ አረቢያ የምትገኘው አምለሰት በእርግጥ በእስር ቤት ውስጥ ስልክ በቀላሉ አያገኙም ነበር። ነገር ግን አልፎ አልፎ እዚህ ሳውዲ ውስጥ ከሚገኙ እህቶቻቸው ጋር ይገናኙ ነበር፣ አትጨነቁ ደህና ነን ይላሉ ትላለች። በሳውዲ የሚገኙ ማዎቾች እህቶች ሲሆኑ በስልክ ሲያገኟቸው በየመን በመንግስት እጅ ስላለን አትጨነቁ፣ እዚህ እስር ቤት ውስጥ ደህና ነን ይሏቸው ነበር። በሀገሪቱ ኃይሎች ተይዘው በእስር ወራትን ያሳለፉት ሶስት ወጣቶች የመን ውስጥ ስላለው የደህንነት ሁኔታ ምንም አይነት መረጃም ሆነ እውቀት እንዳልነበራቸው እህታቸው አምለሰት ትናገራለች። ጥቃቱ በተፈጸመበት ቀን ዋዜማ ሳኡዲ አረቢያ ከሚገኙ እህቶቻቸው ጋርም ቀደም ብለው በስልክ ተገናኝተው ስለሌላ ጉዳይ አውርተዋል። በመጨረሻም እንደለመዱት ደህና ሁኑ፣ ደህና ሰንብቶ ተባብለው ነበር የተለያዩት። እሁድ ምሽት በስልክ ሲገናኙ ጥሩ ሲጫዋወቱና ሲሳሳቁ አመሹ። ተቸግረው እንደሆነ ጠይቄያቸው በመንግስት እጅ ስላለን ምን እንሆናለን ስለእኛ ትጨነቅ ይሉ ነበር። ከስልክ ግንኙነቱ በኋላ ሰኞ ማለዳ ላይ ጥቃቱ ተፈጸመ ትላለች። ትግራይ ውስጥ ካሉ ወዳጆቻቸው ጋር ለመጨረሻ ጊዜ የተገናኙበት በፋሲካ በዓል ዋዜማ ነበር። እህቶቻቸው ከስልክ ወደ ስልክ በማገናኘት እንኳን አደረሳቸው እኛ ደህና ነን የሚል መልእክት ለቤተሰቦቻቸው እንዲያሰሙ አግዘዋቸው ነበር። ከዚያ በኋላ አሜሪካ በሁቲ ቁጥጥር ስር በሚገኘው ሰሜን ምዕራብ የየመን ክፍል ላይ በፈጸመችው የአየር ጥቃት ከሞቱ 68 ስደተኞች መካከል ሶስቱ ኢትዮጵያውያን ወጣቶች ይገኙበታል። የሁቲ ባለሥልጣናት በወቅቱ እንደተናገሩት ቢያንስ 68 አፍሪካውያን ስደተኞች በጥቃቱ መገደላቸውን የገለጹ ሲሆን፣ ቢቢሲ ያነጋገራቸው የአይንማኞች ግን ቁጥሩን ከመቶ በላይ ያደርሱታል። አብዱርህማን ያሲን የተባለ አይንማኝ ለቢቢሲ እንደተናገረው በጥቃቱ የሞቱት እና የቆሰሉት በሙሉ ኢትዮጵያውያን ናቸው ማለት ይቻላል ሲል በስደተኛ መቆየው ውስጥ የነበሩት ኢትዮጵያውያን እንደሆኑ ገልጿል። በጥቃቱ የተገደሉት ሶስት ወጣቶች መካከል አንዱ የሆነው የእጽሮ የታላቅ ወንድም የሚገኘው የመን ውስጥ በመሆኑ ከሌሎች ኢትዮጵያውያን ጋር በመሆን የዘመዶቻቸውን አስክሬን ለማግኘትና ለመለየት ሞክረዋል። በዚህም ሶስት ወጣቶች ጥቃቱን ተከትሎ ወዲያውኑ ነበር ህይወታቸው ያለፈው። ሶስቱም ወጣቶች ወንድማማቾች ናቸው በአንድ ጊዜ ሶስቱም ሞት መርዶ ለቤተሰብ ሲነገር ሁኔታው ከባድ ነበር ማን ማንን እንደሚያጽናና ከባድ ሆኗል ሁሉም በሀዘኑ ክፉኛ ነው የተጎዳው ትላለች አምለሰት በአስቸጋሪና ና በአደገኛ ሁኔታ በረሃና ባህርን አቋርጠው የምን ከገቡ ከስምንት ወር እስከ ሶስት አመት የሆናቸው የአንድ ቤተሰብ አባላት ጽሩ ህይወትና ማዕረግ በሁቲ ጸጥታ ኃይሎች ተይዘው ለሞት ካበቃቸው እስር ቤት ከመግባታቸው በፊት ከቀን ስራና ሳውዲ ያሉት እህቶቻቸው በሚልኩላቸው ገንዘብ ነበር ኑሯቸውን የሚመሩት። ለራሳቸውና ለቤተሰቦቻቸው መልካም ሕይወት ሲሉ የመን የነገቡት ሶስት ወጣቶች መዳረሻቸው የነበረችው ከየመን ሁቲዎች ጋር ፍጥጫ ውስጥ ወዳለችው ሳውዲ አረቢያ ነበር። እንዲሰደዱ ያስገደዳቸው በትግራይ ያለው ሁኔታ ነው። ከየመን ወደ ሳውዲ አረቢያ ለመሻገር ሲሞክሩ ድንበር ጠባቂዎቹ ሊያሳልፏቸው አልቻሉም። ወደ ሀገራቸው እንዳይመለሱም የሚጠብቃቸው ባህር ነው። በዚህ ምክንያት የመን ለመቆየት ተገደዱ ትላለች አምለሰት። በገጠር የሚገኙት አርሶ አደር ቤተሰቦቻቸውን ለመርዳት ከሀገራቸው የተሰደዱት ወጣቶች ወደ ሳውዲ አረቢያ መሻገር ሳይቀናቸው ወይም ወደ ሀገራቸው ሳይመለሱ እየተንከራተቱ ባለበት ጊዜ በየመን የጸጥታ ኃይሎች ሕገ ወጥ ስደተኞች ተብለው ለስር ተዳረጉ። በስር ላይ ሳሉም ባላሰቡት እና ባልጠበቁት ሁኔታ በእስር ቤቱ ላይ በተፈጸመ የአየር ጥቃት እንደወጡ ቀሩ። የተወደዳችው የቻናላችን ቤተሰቦች የዛሬ መረጃዎች እነዚህ ነበሩ። መልካም ጊዜ ተመኘን።